በስመ አብ ወወልዶ መንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ሃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እም ይእዜ የስ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሳኤ በሰላም አደረሳችሁ እንኳን አደረሰን። እግዚአብሔር አምላክ ይመስገን። እንግዲህ እንደሚታወቀው በዚህ ዩቲዩብ ቻናል ላይ አብይ ጾም ላይ አልተገናኘንም። ያው እንደ እግዚአብሔር ፈቃድ ከሶሻል ሚዲያውም ትንሽ ለመራቅ ከጾም መግቢያ በፊት ነበር የተነጋገርም። እግዚአብሔር ይመስገን የጾምን ጊዜ አሳልፎ ለዚህ ቀን አድርሶናል። ክርስቶስ ተንሥአ እሙታን በዓቢይ ኃይል ወስልጣን። ክርስቶስ ከሙታን ተለይቶ ተነሳ በታላቅ ስልጣንና ኃይል አሰረው፣ ለሰይጣን ሰይጣንን አሰረው አጋዞ ለአዳም አዳምንም ነፃ ወጣው። ሰላም እኔ እዚየስ ኮነ ፍሳው ሰላም ከዛሬ ጀምሮ ሰላም፣ ደስታ፣ እርቅ፣ ፍቅር ሆነ በሚለው የበዓለ ሀምሳ ሰላምታ ነው ሰላምታችን የጀመርነው። እንግዲህ እንደሚታወቀው ቅድስት ቤተክርስቲያን በዓለ ሀምሳን በሙሉ ማንኛውም ክርስቲያን ሲገናኝ ሰላምታውን በዚህ መልኩ እንዲለዋወጥ ነው ቅድስት ቤተክርስቲያን የምታዘው። ደህና ናችሁ እንዴት ሰነበታችሁ እንዴት ባጃችሁ ጾም እንዴት ነበር ከሚለው አስቀድሞ ክርስቶስ ተንሥአ እሙታን እሚለው የሚለው ከረዘመበት ደግሞ አማን ተንስአ መድኀኒነ፣ በእውነት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተነስተዋል በሚለው ነው ማንኛውም ክርስቲያን ሰላምታውን ማድረግ ያለበትና በዚህም እንድናደርግ የተገባ ነው። ለዛም ነው በዚህ የጀመርኩት። እግዚአብሔር አምላክ ስለ ነገር የተመሰገነ ይሁን። በዚሁ ከትንሣኤ እስከ ዳግማዊ ትንሣኤ ያሉ ቀኖችን ዛሬ እናያለን። እለታቶች እያንዳንዳቸው ስያሜ ስላላቸው ወደዛ ሄዳለሁ። በስመ አብ ወወልዶ መንፈስ ቅዱስ አህዱ አምላክ አሜን። ከትንሣኤ እስከ ዳግማዊ ትንሣኤ ያሉ እለታት ስያሜዎች እለተ ትንሣኤ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ መነሳቱን የምናስብባት ታላቅ በዓል ናት። እለተ ሰኞ ማእዶት ይባላል። እለተ ሰኞ ማእዶት። ማእዶት ማለት መሻገር ማለት ነው። አደወ ተሻገረ ከሚለው ግስ የወጣ ነውና ማለፍ መሻገር ማለት ነው። በዚህ እለት በፋሲካችን በክርስቶስ ትንሣኤ ከድቅድቅ ጨለማ ወደሚደንቅ ብርሃን ከሞት ወደ ህይወት፣ ከሲኦል ወደ ገነት፣ ከሐሳር ወደ ክብር መሸጋገራችን እናስብበታለን። ስለዚህ ሰኞ ዕለተ ማይዶት ይባላል። ማክሰኞ ቅዱስ ቶማስ ይታሰባል። በዚህ ዕለት ቅዱስ ቶማስ አባታችን ጌታችን ጎኑ እንዳስሶ ማመኑ ጌታዬና አምላኬ ብሎ መመስከሩን የምናዘክርበት ዕለት ነው። ዕለተ ማክሰኞ ቅዱስ ቶማስ፣ ዕለተ ረቡዕ ደግሞ አላዛር አላዛር አባታችን በዚች ዕለት ትንሣኤና ሕይወት የሆነው ጌታ ኢየሱስ ክርስቶስ አላዛርን ከሞት እንዳስነሳው የመነሳብ ክበት እንዳስነሳው የሚነገርበት ዕለት ነው። ክርስቶስ የሞትን ስልጣን የሻረ፣ የሕይወት ራስ፣ የመቃብርን ስርዓት ያጠፋ፣ ትንሣኤ ብድልም ያረገ ንጉሥ መሆኑን በዚህ ዕለት እንመሰክራለን። ስለዚህ ረቡዕ ቅዱስ አላዛር ይታሰባል ማለት ነው። ሐሙስ በኩረ ፍጥረታት አባታችን ቅዱስ አዳም ይታሰባል። በዚህ ዕለት አባታችን አዳም እንግዲህ ወልድን ከመንበሩ ስቦ ያመጣው በቸርነቱ ስቦ ያመጣው የአዳም አባታችን እንባ ነው። የአዳም አባታችን ንስሐ ነው። አዳም አባታችን ተሳሳተ፣ ተጸጸተ፣ ንስሐ ገባ። እግዚአብሔር ይቅር ያለው ይቅር አለው። ከልጅ ልጅህ ተወልጄ አድንሃለሁ አለው። ስለዚህ በዚህ ዕለት ተነሳሄው ቅዱሱ አባታችን በኩረ ፍጥረታት ቅዱስ አዳም ይታሰባል። ሐሙስ ማለት ነው። ዕለተ ዓርብ ቅድስ ቤተ ክርስቲያን ይባላል። የቅድስ ቤተ ክርስቲያን መታሰቢያ ዕለት ነው። በዚህ ዕለት ቤተ ክርስቲያን በክርስቶስ ሞትና ትንሣኤ ስለ መመስረቷ ይሰበካል። ክርስቶስ ስለ ራሷ ስለ ቅድስ ቤተ ክርስቲያን አሳልፎ ነፍሱን እንደሰጠ በቅዱስ በክርስቶስ ደም መመስረቷል የምንናገርበት የምናስተምርበት ዕለት ነው። ቤተ ክርስቲያን ስንል ሕንፃውን ሳይሆን አማኞችንም ሁሉ ነው። ስለዚህ በዚህ ዕለት ቅድስት ቤተ ክርስቲያን ትታሰባለች ማለት ነው። ቅዳሜ፣ ቅዱሳት አንስት ቅዱሳት አንስት እናቶቻችን እንግዲህ ጨለማውን ሳይፈሩ ወደ መቃብሩ ሲመላለሱ ያደሩ፣ ሽቶ ለመርጨት በሌሊት የገሰገሱ ጨለማውን አቋርጠው የአይሁድ ዛቻ ሳያስፈራቸው ግርማ ሌሊቱን ታግሰው ሌሊቱን በሙሉ እግዝእትነ ማርያም ወደ መቃብሩ ስትመላለስ እንዳደረች መጽሐፍ ይናገራል። ሌሎቹ ቅዱሳን ደግሞ በሌሊት ተነስተው ወደ መቃብሩ የገሰገሱበትን በማስታወስ ስለዚህ ለተቀዳሚ ቅዱሳት አንስት እናቶቻችን ይታሰባሉ። መጨረሻ ዳግም ትንሣኤ፣ በዚህ ዕለት ክርስቶስ ለደቀ መዛሙርቱ ዳግመኛ ተገልጾ ስልጣን ምስተቱንም እንሰብክበታለን፣ በዚህ እለት ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሲል ሁሉ ያን ሁሉ ዋጋ ከፍሎ በትንሣኤው በኩራችን ሆኖ በዓለ ትንሣኤን በዚህ መልኩ እንድናከብር የፈቀደልን እግዚአብሔር አምላክ የተመሰገነ ይሁን። ከትንሣኤ እስከ ዳግም ያሉ ዕለታት እንግዲህ እነዚህ ናቸው። ስያሜያቸውን አውቀን በዓሉንም እያሰብን እየዘከርን ብናሳልፍ ትልቅ በረከት ነውና፣ እንግዲህ ዛሬ ማክሰኞ አደለ። ማክሰኞ ደግሞ ቅዱስ ቶማስ አባታችን የሚታሰብበት ቀን ነው። አምላካችን በቸርነቱ በምረቱ ከትንሣኤው ብርሃን ከቅዱስ ቶማስ አባታችን ረዴት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።